ዌልካም ላይክ ሰብስክራይብ አድርጉኝ። ስለምታረጉ ደግሞ አመሰግናለሁ። የተኛችሁ መልካሙን እንቅልፍ፣ የተነሳችሁ ደህና አደራችሁ፣ አቆጣጠራችሁ ሆም

ከኢትዮጵያ ውጭ የሆነ የተሰበሰበና አማርኛ ሲጠፋ ሳወራ እንደ እንትን ብን ይላሉ፣ እና አማርኛ ሲወራ ብን እንትናቸው ብን ያደርጋቸዋል። ቆይ እናንተ ሞኒታይዝ የሆነ ጊዜ ነው ጸጥ ብዬ መንገዱን እያሳየዋቸው ይሄዳለ። ቁጭ ብላችሁ ማን ምንድን ነው እያሉ ሲመራመሩ ቁጭ በማለታችሁ ይይ ይቆጥራል ማለት ነው። ቆይ አሁን ችግር የለም። ሞኔታይዜሽን ይገናኛል። እንዳላውራ ቴንኪ፣ አመሰግናለሁ። ሜርሲ ብኩ ገለተ ኦማ በልቱ ኡም ጎልቱ ሶስት ላይክ ካገኘ አመሰግናለሁ። ማን አየበት። ነገ ደግሞ ሶስት ሺህ ሆኖ ታሪክ ይቀየራል ምን ይታወቃል? ዜሮ ይጨመርበታል። ምን ይታወቃል፣ ምን ይታወቃል? ስራው ብዙ ነው። እቃ ማዘዝ የምትፈልጉ እቃን እንልካለን። የሰራ ያልሰራ፣ ያገለገለ፣ ያላገለገለ ኮምፒውተር፣ ስልኮች የተለያዩ እቃ እንልካለን። ማዘዝ የምትፈልጉ ይዘዙ። ከኢትዮጵያ ጋር ዋጋውን አይታችሁ